ዘይት ማለት ደብር ማለት ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። ደብረ ዘይት ማለት የወይራ ተራራ ማለት ነው። ወይራ የበዛበት የወይራ ዛፍ የበዛበት ተራራ ማለት ነው። እንግዲህ ይህ ደብረ ዘይት ከኢየሩሳሌም ላይ የሚገኝ ከቤተ መቅደስ ከደብረ ዘይት ድረስ ሰባ አምስት ሜትር ከፍታ ያለው ነው ተራራው። በዚህ ተራራ ላይ ኢየሱስ ክርስቶስ አድርጎበታል። ከማድረጉ በፊትም ኢየሱስ ክርስቶስ ሲያስተምር ደቀ መዛሙርቱ ቀርበው ጥያቄ ጠይቀውታል። ምንም ጥያቄ ጠየቁት? የአንተ ዳግም አመጣተህና የዓለም ፍፃሜ ምልክቱ ምንድን ነው የሚል ጥያቄ ጠየቁት። የእግዚአብሔር ልጆች፣ አሁን የዓለም ፍፃሜ አሁንም ክርስቶስ ያደረገው ደብረ ዘይት ላይ ነው። ሁለተኛም ክርስቶስ ሲመጣ እግሮች የሚያርፉት ደብረ ዘይት ላይ እንደሆነ ትንቢት ተነግሯል። በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ ስታነቡ ታገኙታላችሁ። ኢየሱስ ክርስቶስ እግዚአብሔር አምላካችን ይመጣል ስንል ግን ከመምጣቱ በፊት ምልክቶች አሉ። እና አሉ አልኳችሁ? የሰማችሁ ነው? ምልክት አለ፣ መምጣቱን የሚያስረዳ መምጣቱን የሚገልጥ ምልክቶች አሉ። በማቴዎስ ወንጌል ምዕራፍ 24 ሙሉ ስታነቡ አምላካችን እግዚአብሔር ኢየሱስ ክርስቶስ የተናገረው በዓለም ላይ የሚከናወን ዛሬ በእኛ ህይወት የሚኖር እኛም የምንኖረው የምንሰማው ቃል ቁጭ ብሎ ስለ ዓለም ፍጻሜ ይሰብከናል። ስለ ዓለም ፍጻሜ ያስተምረናል፣ ስለ ዓለም ፍጻሜ ይነግረናል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ጠጋ ብለው ሲጠይቁት ምንድነው ያመጣት ምልክቱ ምንድ ነው ያለ ፍጻሜ ምልክቱ ምንድነው ሲል ብለው ሲጠይቁ ጌታ ወቁሽ ያሱ ተገሙ መጀመሪያ የተናገረው ይሄን ነው፣ እንዳስቷችሁ ተጠንቀቁ። ምን እንዳይሏችሁ ተጠንቀቁ፣ እንዳስቷችሁ ተጠንቀቁ። አነውቱ ክርስቶስ እኔ ክርስቶስ ነኝ እያሉ ይመጣሉ። ይሄ ምልክት ነው፣ ጊዜው እንደደረሰ ምጽአት እንደደረሰ እኔ ዓለምን ለማሳለፍ እንደምመጣ ምልክቱ። ክርስቶስ ሳይሆኑ እኔ ክርስቶስ ነኝ ብለው በስጋ ይመጣሉ፣ በሐሰት እኔ ነኝ ብለው ይመጣሉ። ስለዚህ የዛን ጊዜ እናንተ እንዳትስቱ፣ ከሃይማኖት እንዳትወጡ፣ እንዳትቀበሏቸው ተጠንቀቁ፣ አስተውሉ። እግዚአብሔር ልጆች እንድናስተውል አምላካችን እግዚአብሔር ይርዳል።

ቀኑ መጋቢት 29 መቼ ነው አልኳችሁ? መጋቢት 29፣ ሰዓቱ መንፈቀ ሌሊት ስድስት ሰዓት። ይሄ ደግሞ መጋቢት 29 ቀን ደብረ ዘይት ሲሆን ደብረ ዘይት ግን እነዚህ ነገሮች ብዙ ጊዜ ይገናኛሉ። ማንም አያውቃቸውም። ብዙ ወራ መጋቤት አለ፣ ብዙ ዘመን ዮሐንስ አለ፣ ብዙ እለተ ውድ ዘብረዝ የትኖርባቸው ቀኖች አሉ። ብዙ ስላሉ ማንም አያውቅም። ማያውቁ ባለቤቶች አሉ። ስለዚህ ምልክቱን ጌታ ነገራቸው። አንደኛው ላይ ክርስቶስ ነኝ እያሉ ይመጣሉ ና ተጠንቀቁ። ሁለተኛ ጦርነት ና የጦርነት ወሬ ትሰማላችሁ። የሰማቸው ነው። ጦርነት የጦርነት ወሬ ትሰማላችሁ። እንግዲህ ለቀባሪ ማርዳት ነው። ሁላችሁ ስለ ጦርነት በትጠየቁ በየት ሀገር በየት ሀገር ጦርነት አለ የሚባል ከሀገራችን ጀምሮ ብዙ መናገር እንችላለን። ይሄ ምልክት ነው። ዛሬ አለማችን ሚዲያ ሁሉ የተጨናነቀ በጦርነት ወሬ ነው። ይህን ካለ በኋላ ህዝብ በህዝብ ላይ ይነሳል። ህዝብ በህዝብ ላይ አንዱ በአንዱ ላይ እያየን ነው። ከሀገራችን ጀምሮ አለማችን እያየ ነው ነው። መንግስት በመንግስት ላይ አለማችን እያየ ነው ነው። አለም የምታስተናግደ ነው የአምላካዊ ቃል ይፈጸም ዘንድ ግድ ነው። ይሄ ግን ምልክት ነው። ይሄን ካለ በኋላ ደግሞ በየሀገር ሁሉ ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። ምን ይሆናል አልኳችሁ? ረሃብ ይሆናል። ቸነፈር ይሆናል። የምድር መናወጥ ይሆናል። ይህ ሁሉ ምልክት ነው። የግዛብ ልጆች እያየ ነው። ዛሬ አለማችን፣ ሀገራችን ኢትዮጵያ ምን ታስተናግዳለች? የምድር መናወጥ መንቀጥቀጥ የለም እያየ ነው ነው ጦርነቱም እያስተናገር ነው። እየኖርንበት ነው አሁንም ችግሩንም እያየ እየኖር ነው። እንደዚህ ሁሉ ምልክቶች ናቸው። የዛን ጊዜ ሰዎቹ ሁሉ አሳልፎ የሰጧቸዋል። እናንተን ወድም ወንድሞች አንዱ አንዱን አሳልፎ የሰጠዋል ለመከራ እናንተ በስሜ ስለተጠራችሁ፣ በክርስቶስ በእኔ ስም ክርስቲያን ተብላችሁ ስለተጠራችሁ፣ በእኔ ስም ስላመናችሁ፣ በእኔ ስም ስላስተማራችሁ፣ ስለመሰከራችሁ እናንተ ዓለም የጠላችኋል ባለም የተጠላችሁ ትሆናላችሁ። የዛን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ። ሃይማኖታቸውን የሆኑ በጣም ብዙዎች እግዚ ልጆች እያያቸው። ዛሬ ስንቱ ነው ከውጭ ኦርቶዶክስ ሃይማኖት ወጥተው የሄደው። በልጅነት ከሞ ስጋው ደግሞ ተቀብሎ አድጎ ፀፈለንቀቱ አድጎ በቤቱ አድጎ ከቤት የወጣው ሃይማኖት በገንዘብ በስልጣን በተለያየ ጥቅም ነገር ስለዚህ እናንተ ግን ተጠንቀቁ ነው። በዚያ ጊዜ ሃይማኖታችሁን እንዳትለውጡ ተጠንቀቁ ብሎ ጌታ ተናገረ። በዛ ጊዜ ብዙዎች ሐሰተኞች ነቢያት ይመጣሉ። ምን ይመጣሉ? ሐሰተኞች ምን ይመጣሉ? ነቢያት ይመጣሉ። ዛሬ የስንት ነቢያት ለማገራችሁ ነቢይ ከሌ ነቢይ ከሌ ነቢይ ከሌ የለም የለም። እንዴ ሞልቷል። ይመጣል በዛን ጊዜ እውነተኛውን ትምህርት የሚያጣምኑ

እግዛ ልጆች እኛ ክርስቲያኖች የእግዚአብሔር መምጣት ተስፋ የምናገር ሁላችንም ተጠንቅቀምንቁም። የቆመ ሰው እንዳይወርቅ ይጠንቀቅ ይላል ቅዱስ ጳውሎስ። የቆመ ሰው እንዳይወርቅ ወገኖቼ፣ እንድጠንቀቅ። በየሄድንበት እንቅፋቶች አሉ። እንቅፋቶቹን እንዴት ማለፍ እንዳለብን ጥንቃቄ ያስፈልጋል፣ ማወቅ ያስፈልጋል። የቤተ ክርስቲያን ስርዓቷን ቀኖኗን ደግሞ ማወቅ ያስፈልጋል። በቤተ መቅደስ ተገኝቶ መማር ያስፈልጋል። ማሪ ያስፈልጋል። ከመምህራን ጎን መቆም ያስፈልጋል። ከአባቶቻችን ከነሳ አባቶቻችን አጠገብ ቁመን ምን እናድርግ ማለት ያስፈልጋል። ይህ አይገባኝም ብለን መጠየቅ ያስፈልጋል። ቤተክርስቲያናችን ሙሉ ናት፣ ለጥያቄ መልስ አላት። ስለዚህ እግዚአብሔር ልጆች ውዎች ስጆች ነቢያት ሞልተዋል ያዩቸው ነው ዛሬ ምስኩ ይ ይሄ ግን የዓለም ፍጻሜ መድረሻው ዋዜማው ላይ መሆኑን የሚያሳይ የሚያስረዳ ነውና እናንተ ግን ተጠቀቁ ወዘሰ አስገዘ ትግስቱ ውጡ ይድን። በዚህ ጊዜ ግን ጦርነት ሲመጣ፣ አራው ሲመጣ፣ ቸነፈር ሲመጣ፣ ሐሰተኞች ነቢያት ሲመጡ ይሄንን ሁሉ የተቋቋም በትዕግስት ያለፈ መከራውን የቻለ የታገሰ እሱ ይድናል። እስከ መጨረሻው ድረስ የጽና ሐሰተኞች ነቢያት ከእውነተኛ ሃይማኖት ያላወጡት እራሱ ጽም ሲበት መከራ ከእምነት ያላወጣ እስከ ሞት ድረስ የታመነ ሁን ማይነስ ከለቦት እስከ ሞት ድረስ ብሎ አምኖ የኖረ ዘጸዋ ስም እግዚአብሔር ዲን ይሄ እግዚአብሔር ስም የጠራ ይድናል ብሏልና፣ አምላካችን ስሙን እየጠራ እየጸለየ እግዚአብሔርን እርዳኝ እያለ ትጉ ወጸልዩ ከመ ኢትባኡ ውስተ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሏልና፣ አምላካችን እግዚአብሔር ኢየሱስ ክርስቶስ ስሙን እየጠራ እየጸለየ በትዕግስት የኖረ ሰው እሱ ይድናል። እግዚአብሔር ልጆች ለመዳን ዝግጁ መሆን ያስፈልጋል። ስሙን መጥራት ያስፈልጋል። ኃይል ያስፈልገናል መከታ ያስፈልገናል። የእግዚአብሔር ስም ኃይል ነው፣ ጋሻ ነው፣ መከታ ነው፣ ጦር ነው። መናፍስት ርኩሳን፣ አጋን ሰይጣናትን እንደ እሳት የሚያቃጥል እንደ መዶሻ የሚቀጠቅጥ እንደ ጉማት ነው፣ እንደ ጢሳብ ነው፣ ከኛ የሚያስወግድ ነው እግዚአብሔር ቃል። ስለዚህ ጸልዩ ተብለናል። በዚህ ዘመን ተክቶ መጸለይ ያስፈልጋል። እውነተኛውን ነገር እንዲገልጥልን እውነቱ እንዲያሳየን የቀናውን መንገድ እንዲኖራል እግዚአብሔርን

ምክንያቱም ክረምትና ይማታችሁ አሉ። በዚያን ጊዜ ስደት መከራ ነው። ዕለተ ሰንበትም የረፍት ቀን ሆና በዚያን ቀን በዕለት ቀን ሳያዘጋጅ መሰደድ ተስፋ ያስቆርጣል። ግን ወርቁ ላይ ሌደን በዛን ጊዜ ኃጢአትን ጸንሰው ኃጢአትን በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያሳድጉ ወዮላቸው። እየሰማችሁ ነው። እግዚአብሔር ኃጢአትን በሐልዮ ጸንሰው መጽነስ ነው የእግዚአብሔር ልጆች፣ መናገር መውለድ ነው። በነቢው ወልዶ በገቢን ለሚያሳድጉ በስላ ለሚያሳድጉ ወዮላቸው፣ መከራ አለባቸው። እግዚአብሔር ሲመጣ መከራ አለ። የእግዚብ ልጆች፣ ብዙዎቻችን ኃጢያት ጸንሰናል። ክፉ ማሰብ፣ ወንድምን ለመጉዳት፣ ኃጢያት ለመስራት፣ በዝሙት ለበረከስ፣ በስጋ ፍላጎት ለመውደድ ማሰብ፣ የኃጢያት ሀሳብ በሙሉ መጽነስ ነው። ያንን ያሰብነው በመናገር ስንናገረው ሞደር ነው እዚያ በኋላ፣ በድርጊት ማድረግ መፈጸም ማሳደግ ነው። ዛሬ ብዙ የሰው ልጅ ካትያ ሰምሶ በገሊ ወልዶ በገብር የሚያሳድገው ብዙ ነው። ከዚህ ኖታ ከያ ትምለይ መከራነፍሳለ የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም ሁሉ ያለቅሳሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያውታል። መላእክቱንም ከታላቅ መለኮት ድምፅ ጋር ይልካቸዋል። የተመረጡትን ከሰማይ ዳርቻ እስከ ዳርቻ ከአራቱ ማእዘን ይሰበስባቸዋል። የእግዚአብሔር ልጆች ምልክቶቹ ባቸውኑ እነዚህን ካልኩኝ ብዙ ስታነቡና ፈታግኑ ተብላችሁ የዛን ጊዜ ጌታ ሲመጣ መላእክት ይላካሉ። ይቺ አለም እንዲህ አይነት መልክ የላትም። የዛን ጊዜ አለም እንደ እንደመጣ ትሆናለች። ስምንት ነፋሳት ማአት አሉ። ዛሬ ያልወጡ የተዘጉ አስራ ሁለት ነፋሳት አሉ። አራቱ ነፋሳት ምረት ናቸው ህይወት ላለው ሁሉ የሚጠቅሙ ለሰው ልጆች ህይወት ላለው ሁሉ የሚጠቅሙ የምሕረት ነፋስ አራት አሉ። ስምንቱ ነፋሳት ማለት የዛን ጊዜ ይከፈታሉ። ይችን አለም እንደ ምጣድ ያደርጓታል። የዛን ጊዜ ተራራ የለም፣ የዛን ጊዜ ሸለቆ የለም፣ የዛን ጊዜ መውጣት የለም፣ ተራራ የለም፣ ምንም የለም። ሁሉም አለም ላይ በእኒህ በነፋሳት ማለት በስምንቱ ነፋሳት ማለት ከመዛግታቸው ሲከፈቱ እነሱ አለም የምታርቱ

ውሃ የወሰደው ውቃኖስ የወደቀው በሳት የተቃጠል ሁሉም የሰው ልጅ አካል ይሰበሰባል። በመጀመሪያው አዋጅ። በስንተኛው አዋጅ? በመጀመሪያው አዋጅ። ሁሉም የሰው አካል ከየተበተነበት ከየወደቀበት ይሰበሰባል። በሁለተኛው አዋጅ፣ በሁለተኛው አዋጅ ሲታወቅ፣ ንቃማዋቲ ሲል ወይ ቅዱስ እግዚአብሔር አመቀሆሙ ደግሞ ቦታ ነው ሲነገር በሁለተኛው አዋጅ ሲታወቅ፣ ያ የተሰበሰበ ያው ሰው ልጅ አካል በሙሉ ይሰበሰብና በድን ይሆናል። ልክ ነፍስና ሥጋ ሲለያዩ አይታችኋል አይደል ነፍስ የተለየው ሰው ምንድን ነው የምንለው እኛ ሰው እንለዋለን በድን ነው የምንለው ልክ እንደዚህ ይሆናል በሁለተኛው አዋጅ በሶስተኛው አዋጅ ይነሳሉ ሙታን ከመቅዘፍ ታይ ሙታን እንዲያን ተክሻን ፈጥነው ይነሳሉ ይነሳሉ በዚህ ጊዜ ነው መከራው ሁለት ትንሣኤ አለ የእግዚአብሔር ልጆች በዚህ ጊዜ ትንሣኤ ዘለ ክብርና ትንሣኤ ዘላ ሰው ጻድቃን እና አጣን በቀኝና በግራ የሚቆማሉ። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ እንዲህ ይላል የሰው ልጅ በጌትነቱ ቅዱሳን መላእክትን ሁሉ አስከትሎ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። አይዛ ሁሉ በፊት ይሰበስባሉ። እረኛም በጎቹን ከፍየሎች እንደሚለይ እየራሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹ በግራ ያቆማቸዋል። አምላካችን እግዚአብሔር በቀኝ እንደቆሙ ሰፍቀርለ ጌታ ይመጣል፣ ሙታን ይነሳሉ ነው ሙታን ሲነሱ በዚህ ምድር ላይ እያሉ በሕይወተ ሥጋ እያሉ የሰሩትን ስራ ይዘው ይነሳሉ። ምን ይዘው ይነሳሉ? ስራቸውን ሰው ይዘው ይነሳሉ። ጻድቃን በዚህ ምድር ላይ ሲኖሩ በልጅነት ከብረው፣ በቅድስና ከብረው፣ በሃይማኖት ጸንተው፣ መከራውን ታግሰው፣ አለም ሳይማርካቸው ከእምነት ሳይወጡ በትሩፋት በቅድስና የኖሩት ሲወድቁ በንስሐ የተነሱት ሲረክሱ በንስሐ የተቀደሱት ሲሰበሩ በንስሐ የተጠገኑት እግዚአብሔር ያከበሩት እንደ ቃሉ እንዲወዱ የባኑት ብርሃን ለብሰው ብርሃን ተጎናሰው አምላካቸውን መስለው ከፀሐይ ሰባት እጥፍ አብርተው ይነሳሉ። በጎች በበጎች ምሳሌ በጎች የሚባሉት ጻድቃን ይነሳሉ። በቀኝ ቆማሉ ት ይቆማሉ። እነማናቸው በቀኝ የሚቆሙት? ጻድቃን በቀኝ ይቆማሉ። አመያቀውም አባግዓ በየማኑ፣ በጎች የተባሉ ጻድቃን በቀኝ ይቆማሉ። ወአጣሌ በፀጋሙ፣ በግራ የሚቆሙት ፍየል የተባሉት ማለት ነው። እነሱ ደግሞ በዓለም ላይ ሳሉ በልጅነት ያልከበሩ በንክነት የኖሩት እግዚአብሔር ይህች ምድር ፈጣሪ የላት የሚሉት ባጋን የሚባሉት የአማንያ ያልተጠመቁትም፣ እነሱም እንዲሁም ደግሞ ተጠምቀው በልጅነት ከብረው በክርስቲያን ክርስቶስ ተብለው የክርስቲያን ስራ የሌላቸው ዓለም አርካቸው ዓለም መስሉ የኖሩት ምሳ ሳይገቡ ከዓለም ጋር ሆነው ነገ ነገ እያሉ ጊዜ የመሸባቸው በአያ ተወርቆ ያልተነሱት ረክሰው ያልተቀደሱት በክደት በጨለማ የወደቁት ሞት መጥቶ የቀደማቸው የጠራቸው ኃጥአን ሲነሱ ጨለማ ለብሰው ጨለማ ሀዘንተኛ ሆነው ከተኩራ ሰባት እጅ ጠቁረው ፍጹም ቢያበስ መስለው ይነሳሉ። እዛን ጊዜ በግራ ይቆማሉ። ብርሃን የሚለብሱት ነጭ ብርሃን ብርሃን ነጭ ልብስ የደስታ ልብስ ለነጭ ሀዘንተኛ ሰው ጥቁር ነው የሚለብሰው፣ ነጭ ነው የሚለብሰው? ነገሩ ይስጥ ሀዘንተኛ ምንድን ነው የሚለብሰው? ምን ይለብሳል? ጥቁር ይለብሳል። ኃጥአን ሀዘንተኞች ናቸውና ጥቁር ለብሰው ይነሳሉ። ምክንያቱም ሀዘን ነው የዛን ጊዜ፣ መከራ ነው የዛን ጊዜ። የሀዘን ምልክት ጥቁር ለብሰው ይነሳሉ። ሳርካን የደስታ ምልክት ነጭ ልብስ ነው። ሳርካን በፊታቸው በአባታቸው ፊት በእግዚአብሔር ፊት በክብር ሲነሱ ምን ለብሰው ይነሳሉ? ብርሃን ለብሰው ይነሳሉ። የዛን ጊዜ መከራን ለእግዚአብሔር ልጆች ከዛ በኋላ ነው። በቀኝ ያሉት እንዲህ ይላቸዋል፣ እናንተ ቡሩካን፣ እናንተ ያባቴ ወዳጆች፣ ዓለም ሳይፈጠር ጀምሮ ለእናንተ ተዘጋጀላችሁ መንግስት አለ ክብር አለ። ኑ ኀቤየ ወደ እኔ ወዳጆች፣ እናንተ ኑ። ህጌት ጠብቃችሁ ትእዛዜን አክብራችሁ እኔን አምልካችሁ ዓለምን መከራውን ታገሳችሁ ዓለምን አሸንፋችሁ እናንተ ለክብሬ የበቃችሁ ብራብ ያበላችሁኝ ያጠጣችሁኝ ብታረዝ ያለበሳችሁኝ ብንግዳ ሆኜ ብመጣ የተቀበላችሁኝ ብታመም የጠየቃችሁኝ ብታሰሪ ያስፈታችሁ መታቸው ሆኛቸሁ የእናንተ ወዳጆች ንወደኔ እጄን የጠበቃችሁ ወደኔ ብሎ ጌታ ይጠራቸዋል። ትክና ለማዳቸው ነውና ጌታ ሆይ፣ አንተ ያለማት ፈጣሪ ለሰው ሁሉ ምግብ የምትሰጥ መቼ ተርበህ አየንህ? አንተ ለሕይወት ላለው ሁሉ መጠጥ የምትሰጥ መቼ ተጠምተህ አየንህ? አንተ ሕይወት ላለው ሁሉ ልብስን የምትሰጥ አንተ ያለም የትየውን ካምላካችን፣ አንተ መቼ ታርዘህ አይተን አለበስህ? አንተ ምን እንደ ያኛ ቤት፣ አንተን የሚያስተናግድ ቤት አለን? አንተ እንግዳ ወደ ቤተ በቤታችን መጥተህ አስተናገርንህ? አንተ በባይሌ መን የለብን አንተ ታመም መቼ ጠየቅንህ አንተ ማን ያስራል አንተ ለታሰሩት ነፃነት የምታውጅ እንጂ አንተ ማን ያስራል አንተ ታስረህ መቼ ጠየቅን ይላሉ የዛን ጊዜ ጌታ ምን ይላቸዋል እናንተ ወዳጆች በእኔ ስም ተጠምቆ ልጅነትን አግኝቶ በልጅነት ከብሮ ለታመመው ለተቸገረ ሁሉ ያደረጋችሁት ያደረጋችሁት ቶ ለካም መጽት ዚር በመጽት ነው። የተራቡትን ማብላት እግዚአብሔርን ማብላት ነው። የተጠሙን ማጠጣት እግዚአብሔርን ማጠጣት ነው። ራቁታቸውን የሆኑትን ማልበስ እግዚአብሔርን ማልበስ ነው። ታሞ መጠየቅ ለካ አምላክን መጠየቅ ነው። ታስሮ መጠየቅ ለካ እግዚአብሔርን መጠየቅ ነው። እግዚአብሔር ልጆች ስንቶቻችሁ እግዚአብሔር ጠየቃቸ ስንቶቻችሁ አምላክን የተ ወገኖች የምድር ኃላፊ ነው፣ ንብረቱም ኃላፊ ነው ነው የሚያስ መልካም ስራ ነው። የተራቡትን እናምላ፣ የተጠሙትን እናጠጣ፣ የታረዙትን እናልብስ። ምንም የሌላቸው ተስፋቸው እግዚአብሔር የሆነ ተስፋቸው ስለ እግዚአብሔር የሆነ ስለ እግዚአብሔር ጠርተው ስለ ወላዲተ አምላክ ስለ አጋዕዝተ ዓለም ሥላሴ ስለ አምላክ ተክለ ሃይማኖት ብለው የቅዱሳኑ ስጠርተው የኛን ሽርፋፊ ሳንቲም ተስፋ አድርገው የሚኖሩ ሰዎች አሉ። አይናቸው የፈረጠ ጅግራቸው የተቆረጠ